ተመልካቾቻችን ሰበር ዜናለን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ዋና ጸሐፊ የኒውዮርክና አካባቢዋ ሀገረ ስብከት ሊቀ ጳጳስ ብፁህ አቡነ ጴጥሮስ ወደ ሀገር ቤት እንዳይገቡ ተከለከሉ። በመጡበት አውሮፕላን እንዲመለሱ መደረጋቸውም ታውቋል። አንከር ሚዲያ በቀጥታም ከሚመለሱበት አውሮፕላን ውስጥ በስልክ ያነጋገሯቸው ብፁህ አቡነ ጴጥሮስ እንዳረጋገጡት የመንግስት የደህንነት ኃይሎች ለሰዓታት ካግሏሏቸው በኋላም በመጡበት አውሮፕላን አሳፍሯቸው እንዲመለሱ አድርገዋል። ናችሁ ውድ ኦርቶዶክሳውያን ቤተሰቦች ያላችሁበት እንዴት አላችሁ? እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። ያለው ቻናላችንን ሰብስክራይብ ቪዲዮን ደግሞ ላይክ በማድረግ ጀምሩ። እንግዲህ ብፁዕ አባታችን አቡነ ጴጥሮስ የጠቅላይ ቤተ ክህነት ወይም ደግሞ የቅዱስ ሲኖዶስ ጸሐፊ ነበሩ፣ ሁላችሁም ታውቋቸዋላችሁ። ብፁዕ አባታችን አቡነ ጴጥሮስ እንግዲህ በተለይ ጠንካራ ትምህርቶችን፣ ጠንካራ ኦርቶዶክሳዊ መልእክትን በማስተላለፍ ይታወቃሉ። የመጀመሪያው ችግር እግዚአብሔርን የማያውቁ ሰዎች ካህናት ይሆናሉ። እውቀት ቢኖራቸውም እግዚአብሔርን የማያውቁ ሰዎች አሉ። አዋቂዎች ሊሆኑ ይችላሉ፣ ግን እግዚአብሔርን የማያውቁ ሰዎች አሉ። ጨለማ ዘመን እንደዚህ ነው የሚሆነው። መንፈሳዊነት ይጠፋና የእግዚአብሔር ቤት የአምልኮ ቦታ የጥቅም ቦታ ብቻ ይሆናል። ሁሉም የሚያገለግሉ ሰዎች ከሚያገለግሉት ነገር ጥቅም ለማግኘት እንጂ ለክብር ወይም ደግሞ የአገልጋይነት ሳይሆን የተቀጣሪነት መንፈስ በማህበረሰቡ ይኖራል። ራሳቸው ኃጢአተኞች ስለሆኑ ሕዝቡን ኃጢአተኛ ኃጢአተኝነት አለማመዱት ይላል መጽሐፍ። በእንደዚህ አይነት ዘመን እግዚአብሔር ዝም ይላል። ደግሞ በዚህ ጊዜ እግዚአብሔር ዝም ሲል መልስ ያልሰጠ ሲመስል ከባድ ነው። ታዲያ ይህ ሁሉ እየታየ ለምንድነው እግዚአብሔር የማይሰማው? ወይ የምንጸልየው ጸሎት ከእግዚአብሔር ያፈነገጠ ነው? ሙሉ ቀን ሙሉ ቀን ሲዘምር የሚውል ህዝብ ያለባት ሀገር ይቺ ሀገር ብቻ ናት። ሌላ ሀገር አላየሁም። እኔ በዚህ ከተማ እኮ ውሸታም አለ። ከዚህ ከመካከላችንም እኮ አለመተማመን አለ። እሱ ይናገረን። ታዲያ ብፁዕ አባታችን አቡነ ጴጥሮስ ንግግራቸው መንግስትን የሚያስቆጣ ኦፍኮርስ ግሳጼ ያለው ነገር ስለሆነ የኢትዮጵያ መንግስትም ደግሞ በዚህ እየተቆጣ በሚመስል መልኩ ብፁዕ አባታችንን ጨምሮ ሌሎች ጳጳሳት ወደ ሀገር ውስጥ እንዳይገቡ ከመንግስት እግድ ደርሶባቸው ነበረ እና ይህንንም ደግሞ ቅዱስ ሲኖዶስ ተመልክቶ ቅዱስ ሲኖዶሱ በአባቶች ጉዳዩ ከመንግስት ጋር በድርድር ወይም ደግሞ በውይይት ጉዳዩ እንዲፈታ ጥረት ተደርጎ ነበረ። አሁን እንግዲህ የተሰማው ነገር ወይም የተሰማው ዜና እጅግ መልካም ነው። እንግዲህ ግንቦት ላይ እንደሚታወቀው ርክበ ካህናት ስብሰባ ነው። በዚህም እንግዲህ ቅዱስ ሲኖዶስ ምልዓተ ጉባኤው ተሰብስቦ ወሳኝ ወሳኝ ኦርቶዶክሳዊ የሆኑ ውሳኔዎች የሚተላለፉበት ጊዜ ነው የሚሆነው፣ ማለት ነው። ወሳኝ ወሳኝ ውሳኔዎችን ቅድስት ቤተክርስቲያን ታስተላልፋለች ማለት ነው። ምክንያቱም ኢቨን የስራ አስኪያጅ ምርጫ የጸሐፊ ምርጫ ሊኖር ይችላል እና ብፁ ሶስት ብፁዋን አባቶች እንግዲህ እንዳይገቡ ታግደዋል። ብፁ አባታችን አቡነ ሉቃስንም ጨምሮ ማለት ነው። የአውስትራሊያ ሀገረ ስብከት ሊቀጳጳስ ናቸው። ብፁ አቡነ ሉቃስ በተለይ በገዢ መንግስትን ሆነ ፖለቲካ የሆነ ንግግር ተናግረዋል በሚል ደጋፊ በዛም በዚህም ሆኖ ነገሮች በማይገባቸው መልኩ ሲጦዙ እንደነበር ሁላችሁም የምታቆት እውነት ነው። እና ወደ ኦርቶዶክሳውያን እንግዲህ ዋናው ነገር ይሄ ወደ ሀገር ውስጥ እንዲገቡ ከተወሰነላቸው ብፁዋን አባቶች መካከል አቡነ ሉቃስ የሉበትም። ብፁ አባታችን አቡነ ሉቃስ የሉበትም። ዳሩ ግን ሶስቱ ብፁዓን አባቶች የዚህ ኤምሬት አካባቢ ዱባይ አካባቢ አብዛኛውን የአረቡን ዓለም የሚያገለግሉት አባታችን እሳቸው፣ እንዲሁም ብፁ አባታችን አቡነ ያዕቆብን ጨምሮ ወደ ሀገር ውስጥ የመግባት መብት ተሰጥቷቸዋል ማለት ነው እንግዲህ መረጃው ሲሰራጭ የቆየ ነገር ነው። ብፁዕ አባታችን አቡነ ጴጥሮስ እንግዲህ ሲኖዶሱን ይመራሉ ማለት ነው። ጸሐፊ የሆነው ሲኖዶሱን በአግባቡ የመምራት ኃላፊነት ይኖርባቸዋል ማለት ነው። በዚህ ጉዳይ ላይ ደስ የሚለኝ ምንድን ነው እሳቸውም በቁጣ ሆነው ፖለቲካል የሆነ ነገር ብዙም አልተናገሩም እና ይህ በጣም በጣም በጣም የሚበረታታ እና እጅግ እጅግ ልዩ ነገር ነው። አባታችን ከመንግስት ጋር የሚያጋጭ ምንም አይነት ንግግር አላደረጉም እና የብፁዕ አባታችን ከሀገር ሲወጡ ያው አንድ መልእክት አስተላልፈው ነበር። ይህም ሰው ሁኑ የሚል መልእክት ነው። ሰው ወድቋል፣ ኢትዮጵያ ውስጥ ሰው ወድቋል፣ ሰውነት ወድቋል። በቃ ወድቋል ወይ እኛ የምናየውን በዚህ በላይ ያሉ ሰዎች ማየት ይሳናቸው ወይም ደግሞ መፍትሄ ይጡ። የምናውቀው ነገር የለም ግን ሊደረግ የማይገባው ነገር በኢትዮጵያ እየተከናወነ ነው። ሊሆን የማይገባው ነገር በኢትዮጵያ እየተከናወነ ነው። ኢትዮጵያውያን ድክሟቸዋል። ዝለናል። በአንድ በኩል እንጸልያለን፣ እንሄዳለን። በሌላ በኩል ደግሞ የስነ ምግባሩ ነገር ከመፃመር አይወልቷል ኢትዮጵያ ውስጥ የሌለው ነገር ምንድን ነው ብዬ አንድ ቦታ ጠየኩኝ። ያለምንም ማቅማማት ሰውነት ብለው መለሱልኝ ሰዎቹ። ኢትዮጵያ ውስጥ የሌለው ሰውነት ነው፣ ሰው መሆን በኢትዮጵያ ያስቀጠላው ሰው ነው። የምልህ የት የመጣ ነው አንተ ብሎ ፖሊስ ሊይዝ ይችላል። ኢትዮጵያ ውስጥ የሆነ ነገር መቀጠል አለብህ ከአንተ ላይ በመታወቂያ ላይ የተጻፉ ነገር መናገር አለብን። ሰውነት አይደለም ዘር ነው የተጻፈው። በኢትዮጵያ ሰውነት ወድቋል። የመጨረሻ የረከሰ ነገር ምንድን ነው ተብሎ ብትጠየቅ አሁንም ሰው ሰው በኢትዮጵያ ካስር ብር በታች እና አሁን ግን ጥሩ ነው። አባታችን እንግዲህ ሀገር ውስጥ ይገባሉ ብለን ተስፋ እናደርጋለን። ሌሎች ነገሮች ካልተፈጠሩ በስተቀር ማለት ነው እና ይሄ የግንቦት ወር ስብሰባ እንግዲህ እግዚአብሔር አምላክ እግዚአብሔር መንፈስ ቅዱስ በኒቅያ በ325 ዓ ም ከ318ቱ ሊቃውንት በጋራ ሆኖ ትልልቅ ውሳኔዎችን ለቤተ ክርስቲያን የሚጠቅሙ ውሳኔዎችን እንደተወሰነ ሁሉ ጌታ መንፈስ ቅዱስ በመካከላቸው ሆኖ ጸብ፣ ጥላቻ፣ ክርክር ነገሮችን እግዚአብሔር ከነሱ እንዲያርቅ በዚህ አጋጣሚ መልካም ምኞቴን ምኝ ያለው ሁላችሁም ኦርቶዶክሳውያን ለቤተ ክርስቲያን አንድነት፣ ለቤተ ክርስቲያን ፍቅር፣ ለቤተ ክርስቲያን ሰላም አብዝተን የምንጸልይ አብዝተን ስለ ሰላሟ የምን ማለድ። ልንሆን ይገባል። ተወዳጆች እና ይሄ ነው ያለኝ መረጃ። በሚቀጥለው በነገ ቪዲዮ ዮናስ ሙሉንህን ወይም ዮኒ ማኛን አስመልክቶ የምናገረው ወይም የማቀርብላችሁ እንደ ዘጋቢ ነገር ይኖራል። ስለዚህ ሁላችሁም ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የኔ ቤተሰብ እንድትሆኑ በዚህ አጋጣሚ እጠይቃችኋለሁ። ሌላው አንድ ጥያቄ እጠይቃችኋለሁ። ይህንን ጥያቄ ሁላችሁም መልሱን በኮመንት መስጫው ላይ ታስቀምጣላችሁ። ዘን በእኛ በሱላማጢስ መንፈሳዊ ጉዞ ዘወትር የሚዘጋጅ መንፈሳዊ ጉዞ አለ። መልሱን ለመለሱ ራንደምሊ ለሰዎች ሽልማት የጉዞ ትኬት ነጻ የጉዞ ትኬት እንሸልማለን ማለት ነው። ጥያቄው ምንድነው? ሚያዝያ 23 ቀን የተከበረው የሰማዕቱ የቅዱስ ጊዮርጊስ ዓመታዊ ክብረ በዓል ምንን አስመልክቶ ነው የሚለው ነው። ሁላችሁም መልሱን በኮመንት መስጫ ላይ አስቀምጡ። ይህንን መልስ የመለሰ ዘውትር እሁድ የእኛ ማህበር ማህበረ ሱላማቲስ ወደ ማህሪው ቅዱስ አማኑኤል አሳልፊ ማርያም እንዲሁም ሰሚነሽ ኪዳነ ምሕረት በአንድ ጉዞ ወደ የሚያደርገውን ጉዞ የነጻ ትኬት ለሶስት ሰው እንሰጣለን ማለት ነው። ሁላችሁም ተሳታፊ ሆኑ፣ ሰብስክራይብ አድርጉ። ሁልጊዜም ይሄንን ነገር እንጋብዛችኋለን። ስለዚህ የእኔ ቤተሰቦች እንድትሆኑ በዚህ አጋጣሚ እጠይቃለሁ። እግዚአብሔር ይባርካችሁ። ላይክ፣ ሰብስክራይብ፣ ሼር እንዳይረሳ።